ፓስፖርቱ እና አንዳንድ ፋይሎቹን ይቀመጣል ማለት ነው። እስከዛ ግን እናንተ ገምሮ የትችላልመታወቂያ ለጠሽለት አነ እናንተ ጸጌ ጭራሽ በግ ገዝታ ፓስፖርት አወጣውለት ለበጉ። አንቲ ዱባይ ስትመጪ ምግብ እና የራስሽ ብቻ ችለሽ እናቴ፣ ጭራሽ ፓስፖርት ማወጣች እና እናንተ ዛሬ ቁስል ልብ ለረሳቁበት እና ዳኒና አብርሽ ዛሬ ከወዳቸው ከልባቸው ሲስቁ አየኋቸው። በዚህ አጋጣሚ ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ጸጉሻ ቀልደዋ እኳ አይጠገብም። እኔ እውነት ለመናገር ጸጌና ዳኒ አልጠላቸውም። ነገር ግን አንዳንድ የሚያደርጉት ነገር ያናድዱኛል። አንዳንዴ ደግሞ ሲሰሩ ያስቁኛል። እኔ ፈታ ነው የሚያደርጉኝ እና ከአብርሽና ከሩታ እንዲርቆ አልፈልግም ማለት ለትዳራቸው ጠንቅ የሚሆኑ ከሆኑ ቢርቁ እኮ ደስ ይለኛል። ነገር ግን እንደዚህ ፈታ ሲያደርጉ አንዳንዴ ደግሞ እነሱ ይተዋውቃሉ እኮ። በነገራችን ላይ ውድ ቤተሰቦች፣ እዚህ ጋር ቪዲዮ ቢሰራ የተለቀቀ ነገር ነው የምናየው እንጂ ምንም የምናውቀው ታሪክ የለም እና ጸጉሻ በጋለ ዱባይ ላይ ሞልቶዋል። በሰሞመቶ ድርሃም ነው ወይስ ስፓኒሺ ድርሃም ነው ጭራሽ በጊዛሽ ልመጪ ፓስፖርት ማውጣት ተሽለታል። እኔ ከሁሉም ከሁሉም ከአጠገቤ ነው የሚቀመጠው አለች። ቀጥሎ ደግሞ አብርሽና እንትና ዲያን የሳቁባትን ሳቅ ነው ያሳቀኝ፣ ሌላ ምንም አደለም። ቁስል አሉባት እ ከወዳቸው ሳቁብሽ። እኳ ይ ፀጌ የማታመጡ ነገር የለም። ምን ነው ለወድሽ አሳሰበሽ? እንዴ በግ ካልሽ በግ፣ በነገራችን ላይ የኢትዮጵያ ስጋ ራሱ ሳይቀራቸው ነው የሚያመጡት ዱባዮች፣ ማለት ነው ይላሉ፣ ነው እኔ አላቅም። እና ኦንላይን ምናምን ሲሸጡ የኢትዮጵያ ስጋ ነው ምናምን ይላሉ። ውሸታቸውም ፍንክት እያሉ ፍንድት እያሉ ይሆን አላቅም፣ ነገር ግን እንደዛ ይላሉ። ለነገሩ ሳውዲዎችም ጀምረዋል አሉ። አንዳንድ ቦታ የኢትዮጵያ ስጋ ነው፣ ከኢትዮጵያ ነው ያመጣነው። አሁን ስጋ ተሸክማችሁ ትመጡና ትሸጡልን አላቸው እዚህ ነጋዴዎቹ ማለት ነው። አሁን የት ሰሙኛ ያላችሁ በበርበሬ ይሄ ምንድነው? ውድ ቤተሰቦች ምንድነው ስሙ እናንተ ወደዛ ሄዶልኝ ነው ማለት ነው የሆነ ባህራት ምናምን የሚሸጥበት ቦታ አለስ በርካሽ የሚገዛ እሱ ይጨምሩበታል። አይ ምን አይለፍላችሁ፣ እናንተ የምር አይለፍላችሁ። እንጨት ሳይቀራችሁ ከታችሁ ነው የሚሸጡት እና ፀጉሻ ዛሬ ፈታ አድርጋናለች በአጭሩም ቢሆን እና አብርሽም ሩታም ያው ስቀዋል። አለመሳቅ አይቻልም። ምን ነው እናንተ ሌላ ነገር ታዘጋጃላችሁ ስንል ስትመለሱ የቤተሰብ ፕሮግራም ነው የምንፈልገው፣ ማለት ነው ጋይስ። በእርግጥ የቤተሰብ ፕሮግራሙ ትንሽ ቆየት ይላል ሰርጉ ከመሆኑ አንጻር ማለት ነው። ግን በትንሹም ቢሆን ሰርጉ ከመድረሱ በፊትም ቢሆን ከቤተሰብ ትንሽ ፕሮግራም እንዲኖራቸው ነው የምንፈልገው እንጂ ከተመለሳችሁ በኋላ ዞራችሁ እንድትዝናኑ አይደለም፣ አደለም ማለት ነው። ምክንያቱም ሩታ ሄዳ ቀጥ ብላ ሄዳ አባቷ ማየት ስላለባት ነው የምናገረው። ይሄ ለሌላ ነገር አይደለም ማለት ነው። እና አባቷ ማየት አለባት ግዴታ ነው። ይሄ ደግሞ እናንተም አባታችሁ ስታዩ ለትንሽ ቀናት እራሱ እንኳን ደድ ለአመታት እራሱ ቢሆን ወይኔ አባቴ፣ የኔ አባት እድሜህን ረጅም ያደርግልኝ በሰላም ያገናኝ የምትሉ ብዙዎቻችሁ አላችሁ። ስለዚህ እንድትሄደ እንድታዩ እኔ እፈልጋለሁ። በራሲ ማለት ነው ውጪ ቤተሰብ ይሄ እና ፕሮግራማችሁ ከቤተሰብ ጋር ይሁን። ባጃችሁ ግቡ። እናንተ እድሜ ዘላለማ እናንተ እዚህ ስትመጡ ብቻ ማለት ነው በትላንትና ከትላንት ወደ ሲለቀቅም ቪዲዮ ያን አክል ፈታ ያላለ ሰው አለ በዚህ ቪዲዮ ላይ ማለት ነው። ብዙም አይደለም እና ፈታ አላለም እና ይሄ ሰውዬ አሁን እዚህም ከተመጣ በኋላ ነገር ይፈጠር ይሆን ዱባይ ላይ ማለት ነው። ምን ይፈጠር ይሆን እላለሁ። እኔ በሰቀቀን ነው ያለሁት። ጋይስን የምሬን ነው የምላችሁ በሰቀቀን ሰቀቀን፣ ታውቃላችኋለሁ። እንደዛ ነው ያለሁት። ምን ይፈጠር ይሆን? ምን ይደረጉ ይሆን አሁን እነዚህ ልጆች ነው እምለው ማለት ነው። ለምን የሆነ ሰው አግኝት ያለው እዚህ ውስጥ ላይ ማለት ማለት ፈገግ ያላለ ብቻ ደስተኛ ያልሆነ ሰው። አንቺ አመዳም ልትሆኑ ይችላላችሁ። እንኳንም አመዳም ሆንኩኝ። ግን ፈታ ያላለ ሰው ስላለ ነው ይሄ የምለው። ስተፈረላ ላይ ላዚም እናንተ የሰው ባህሪው ሊሆን ይችላል አይታወቅም። ግን በቃ ፍትታላለልኝ ምን የሰው ልጅ ደግሞ በደንብ አውቀዋለሁ። ማለቴ የሆነ ክፉ ነገር የሚያስብ ከሆነ ወይም ደግሞ የሆነ ነገር ካለበት እና ለማንኛውም በሰላም እንውልንና በሰላም ተመለሱ።